ሻዋ እንኳን ሳትይን ተሰናብተሽኛል፣ ትዙዬ እኛ እያነባን ነው እያለነ ይዬ አንቺ ግን ሄደሻል እያልሽ መድዬ ያው ትወጂ የለመድነው የለም ከእንግዲህ አላይሽም፣ አሁን አላይሽም ድምፅና ሳቀሽ ግን ሁሌ ከና ይሸሽም ከስደተኛዋን ከርታታዋን ከሀገሯም እንደወጣች የቀረችዋን እህታችንን ትዝታ አንድ ወንድማችን እንዲህ በሚል እጅግ ልብ በሚነካ የግጥም ይዘት በአሰቃቂ ሁኔታ ስለተገደለችው ትዝታ እንዲሁም የገደላትን ተጠርጣሪዋን ባለቤቷንም አስታውሷል። በግጥሙም እንዲህ ብሏል። አግብቸው በተክሊል አግብቸው በቁርባን ጨክኖ ሲገለኝ ዓመትስ መች ሞላን? ስወደው ስወደው አብልጬ ከራሴ፣ ባገባሁት ባሌ ተነጠቀች ነፍሴ። የእህታችን ትዝታን ገዳይ የማፈላለጉ ስራ ተጠናክሮ ቀጥሏል። በተለያዩ ቦታዎችም ተጠርጣሪው ስለተባለው የትዝታ ገዳይ መረጃዎቹ እየወጡ ይገኛሉ። በተለያዩ የሶሻል ሚዲያዎች ተጠርጣሪው ገዳይ ወደ ኢትዮጵያ መግባቱ እየተነገረ ይገኛል። ይሁን እንጂ ተጨባጭ በተባለ መረጃ የእህታችን የትዝታ ገዳይ አሁን ስላለበት ሁኔታ ከግብፅ የደረሰን መረጃ አለ። ሙሉን ይዘንላችሁ መተናል ሰላም ም ጤና ይስጥልን ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። በእህታችን አሰቃቂ ግድያ በሐዘኑ ስላላችሁ በሙሉ መጽናናትን አስቀድመን እንመኛለን። በስደት ያላችሁ እህት ወንድሞቼ፣ ፈጣሪ አምላክ ከሀገር ወጥቶ ከመቅረት ይሰውራችሁ፣ በሰላም ከቤተሰብ ጋር በጤና ሆናችሁ ለመገናኘትም ያብቃችሁ በማለት የዛሬውን መረጃዎቻችንን እንጀምራለን። ለአንዲት ድንግል ሴት ክብሯን ጠብቆ በተክሊል ከማግባት በላይ እንዴት ያለ ደስታ ይኖር ይሆን? ካመነችው ከወደደችው በቤተ ክርስቲያን ፊትም በደስታም በሐዘንም ሳይለያት ቆሞ ከማለው ባሏ በላይስ ማንን ታምን ይሆን? የካይሮዋ አሳዛኝ ወጣት ኢትዮጵያዊቷ ትዝታ ካይሮ የትዝታን ገዳይ ከወዴት ደበቀችው? ዛሬ ዛሬ ጆሮችን ሰቆቃን መስማት ለምዶ የሰው ሞት የረከሰበት ይመስላል። በየጊዜው የሚሰሙት የህፃናት የወጣት ሴቶች ጥቃት ወይም ሞት መብዛት ፍትህ ከምድር ወዴት አለች ያሰኛል። እናት፣ እህት፣ ሚስት በአጠቃላዩ ብዙ ለምትሆን ሴት ልጅ ላይ ግን በጭካኔ እጅ ማንሳት እንዴት ያለ ተፈጥሮ ይሆን? ከሰሞኑ የተሰማው የብዙዎችን ልብም የሰበረው የሟች ትዝታ ጉዳይ መልስ ያልተገኘለት እንቆቅልሽ ሆኗል። የተጠርጣሪው የትዝታ ባለቤት መሰወር ደግሞ ነገሩን እጅግ ውስብስብ አድርጎታል ከጥቂት ቀናት በፊት የትዝታን ገዳይ በተመለከተ ወሳኝ መረጃ ወጥቶ ነበር ይኸውም ገዳዩ ወደ መተማ ከተማ እንደሄደ በወቅቱ አይተነዋል ያሉ ግለሰቦችም ቀደም ተብሎ በግድያ ወንጀል ተጠርጣሪ መሆኑን ስላላወቅን አልያዝነውም ሲሉ ተሰምተዋል ተጠርጣሪው ገዳይ ከገዳሪፍ ሱዳን ወደ መተማ እንደሄደ አካሄዱን ፍጥነትና መረጋጋት የማይታይበት ጭምር እንደነበረም በወቅቱ ጉዳዩን አይተነዋል፣ ሰውየውንም ተመልክተናል ያሉ ሰዎች መረጃዎቹን አካፍለዋል። እኛም ተጠርጣሪ ወደ ሀገር ገብቷል ተብሎ የተሰማው መረጃ ትክክለኝነቱን ለማረጋገጥ ጉዳዩን በቅርበት ሆነው ወደሚከታተሉት የትዝታ የስደት ጓደኞቿ፣ እህት ወንድሞቿ መረጃዎቹን ለማጣራት ሙከራ አርገን ነበር። ተጠርጣሪው በመተማ ታይቷል ስለተባለው ጉዳይም የትዙ የቅርብ ሰው እንዲህ ብሎናል። ይህ የተሰራጩት መረጃዎች ቀናቶችን አስቆጥረዋል። በትግርኛ የነበረውን መረጃ ነው ወደ አማርኛ የቀየሩት። እንዲህ አይነት ነገሮች የተለያዩ ኢንፎርሜሽኖች ለልጁ አሳቻ ቦታ ቦታ ጠብቆ እንዲያልፍ የሚያደርጉ ናቸው ብሎናል። የትዙ ወዳጅ አክሎም እንዲህ ብሎናል። በእርግጠኝነት ልጁን ያየ እንዲሁም በፎቶ አስደግፎ የተናገረ ሰው የለም። ሱዳን መግባቱን ሁሉም ሰው አውቋል። ነገር ግን መተማ መታየቱን እኛም አልሰማንም። ይሄ እየተሰራጩ ያሉ መረጃዎችም ትክክል አይመስለንም ብሎኛል። በመቀጠልም እንዲህ ብሏል። እኛ በጓደኞቻችን፣ በሹፌሮች፣ በረዳቶች፣ በጸጥታ አካላት መንገዱ ጥብቅ ፍተሻ እንዲደረግ አድርገናል። ፎቶውም በኬላ በጎንደር ያሉ ሹፌሮች እንዲቀባበሉት አድርገናል። የዛሬ ሳምንት ከአስር ቀን በፊት ነው፣ ፎቶውንም ያስበተን ነው። እስካሁንም አልተገኘም። በአማራ ክልል ባለው ሰላም አለመረጋጋት መንገዶቹ በጥብቅ ስለሚፈተሹም ወደ ሀገር የመግባት እድሉም ጠባብ ነው። እንዲሁም ፎቶው በተለያዩ ቦታዎች ስለተበተነ በየኬላ ፍተሻ ጣቢያዎችም ማለፍ አይችልም ብሎናል። በመጨረሻም የትዝ ወዳጅ በላከልን መልእክት እንዲህ ብሏል። ሀገር ቢገባ በየትኛውም መርፌ ቀዳዳ ማለፍ አይችልም። ይህ ትልቅ የሚዲያ ሽፋን ጭምር የተሰጠው ጉዳይ ነው። እንደ ሕፃን ሄቨን ጉዳይ ሁሉም ኢትዮጵያውያን ልብ ውስጥ የገባ አሳዛኝ ክስተት ነው። ብዙዎችም ፍትሕ እየጠየቁ የሚገኙበት እጅግ ልብ ሰባሪ ክስተት ስለሆነ ሁሉም ተጠርጣሪውን ገዳይ ለመያዝ እርብርብም ስለሚደረግ እሱ ሀገር ከገባ የመያዝ እድሉ እጅግ የጨመረ ነው ሲልም መረጃውን አካፍሎናል። ቀሬ ይዘንላችሁ በመጣ ነው መረጃ መግቢያ ባደረግነው ቀንጨባርገንም ባካፈ የሚፈልናችሁ ግጥም ብዙዎች ስሜታዊ ሆነው ነበር። ቀጥታም ግጥሙ ክብሯን ጠብቃ ድንግልናዋን አስጠብቃ በክብር የተዳረችውን የትዝታን ሕይወት በደንብ የሚገልጽ ነው ብለዋል። ሙሉውን ግጥም አሁን ላንብብላችሁ። አግብቼው በተክሊል አግብቸው በቁርባን ጨክኖ ሲገለኝ አመትስ መች ሞላን፣ ስወደው ስወደው አብልጬ ከራሴ፣ ባገባሁት ባሌ ተነጠቀች ነፍሴ። ወንዳላውቅም ነበረ የመጀመሪያዬ፣ ገዳይን ጠራብኝ ይህ ቅድስናዬ። ጌታን ሳገለግል በጾም በምሕላ፣ እኔም እንደ ጻድቃን አንገቴ ተቀላ። ይብላኝ እንጂ ለሱ በካራ ላረደኝ፣ እኔ እስከነ ክብሬ እግዚአብሔር ጠራኝ። ሞት ለሁሉ የማይቀር የተፈጥሮ ሕግ ቢሆንም የሰው ልጅ በአሰቃቂ ሁኔታ ያለ ጊዜው ህይወቱ ሲያልፍ መስማት ግን እጅግ አሰቃቂ ሲሆን፣ ፍትህ ማግኘት አለመቻል ደግሞ የብዙሃንን ልብ የሚሰብር ተስፋንም የሚያስቆርጥ ጉዳይ ነው። ከዚህ ጋርም በተያያዘ ነው ብዙዎች አሁን ድረስ ፍትህ እየጠየቁ የሚገኙት። ቀናቶች እያለፉ ሲመጡ ይህ ጉዳይ መረሳት የለበትም በማለት ጭምር ስለ ጉዳዩ ሲነጋገሩበት የቆዩት። እንግዲህ የትዙን የአሟሟት ሁኔታ እንኳን ቤተሰቦቿ አይደሉም በዓለም ያሉ ይህንን ጉዳይ የሰሙ እንግዲህ የሀገሯን ልጆች እጅግ የተደናገጡበት እጅግም የተረበሹበት ጉዳይ ነው። አሁን ድረስ ፎቶዋን ሲያዩትም እጅግ ከውስጣቸው የሚያዝኑበት ጉዳይ ሆኖ አልፏል። ቤተሰቦቿ ደግሞ እንግዲህ አስክሬኗን ለመቀበል ኤርፖርት በተገኙበት ጊዜ ያለቀሱበት ሁኔታ፣ ያስተላለፉት መልእክትም ከማንም አይምሮ የማይጠፋ ጉዳይ ነበረ ትዙዬ እንደሸኘንሽ ዛሬ እዚቹ ቦታ ልንቀበልሽ ብንመጣ፣ ዛሬ ግን ያገኘነው አስክሬንሽን ነው ማለት ጭምር እጅግ ልብ የሚነካ ለቅሶ ነበረ፣ ሲያለቅሱ የነበረው የዛሬ አስር ዓመት ነው እንግዲህ በልጅነት እድሜዋ የራሷን ሕይወት ቀይራ የቤተሰቦቿንም ለማሻሻል ወንደ ማንኛውም ኢትዮጵያዊ እህት ወንድሞቻችን ወደ ስደት ያቀናችው ይሁን እንጂ እንግዲህ እንደተነፋፈቀች ከሀገሯም እንደወጣች ለረጅም ጊዜም እንግዲህ በሰው ሀገር እንደቆየች እንግዲህ በአካል በጤና ሆና ከቤተሰቦቿ ሳትገናኝ ቀርታ እንግዲህ አስክሬኗ ለቤተሰብ ደርሷል ማለት ነው። ይህም ክስተት ነው በሌላ ሁኔታ ራሱ ብዙዎች ሀገሮችን እጅግ ያስደነገጠው ብዙዎች በአካል ሲጠብቁች ትዙዬ አስክሬንሽ ሀገር ገባ ለቤተሰብስ ምን ይባል ይሆን? በማለት ጭምር እንግዲህ ጉዳዩን እያነሱ ሲያስታውሱም የነበረው ማለት ነው። ጠቅለል ባለመልኩ አሁን ድረስ ስለ ትዝታ ጉዳይ ብዙዎች ፍትህ ነው የሚጠይቁት። ፍትህ፣ ፍትህ፣ ፍትህ፣ ፍትህ እያሉ እንግዲህ የትዝታ ጉዳይ እንዳይረሳ ቀናቶችም እያለፉ ሲመጡ ጉዳዩም ያለፈ እንዳይመስል አሁንም ቢሆን ተጠናክሮ ክትትሉ እንዲሁም ተጠ ጣሪውን ገዳይ የማፈላለጉ ሁኔታ ይቀጥልበት በማለት ጭምር ብዙዎች ሀሳባቸውን አስተላልፈዋል ማለት ነው። እንግዲህ የእህታችንን ትዝታ ነፍስ እግዚአብሔር አምላክ እንዲምርልን ነፍስ ይማር ማለት እንፈልጋለን። ለቤተሰቦቿ፣ ለወዳጅ ዘመዶቿ፣ ይህን ዜና ለሰሙ እጅግ ለተረበሹም፣ ለስደት እህት ወንድሞቿ፣ እንዲሁም በመላው ዓለም ላሉ ኢትዮጵያን በሙሉ መጽናናትን በድጋሜ እንመኛለን። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም